ደረሰ እንዴት አመሸ? እንኳን ደህና ቆይ። መልካም እንግዲህ ቀድመን እንየውና አጠቃላይ የኮምቦልቻ ከተማ ለኢንዱስትሪው መስፋፋት ያላት ቦታ ሚናዋ ምኑ ጋር የሚቀመጠው የሚለው እንመልከት። ያው እንግዲህ ቀደም ሲል በብዙ መልኩ ሲገለጹ የነበሩ ጉዳዮችን ነው ልናነሳ የምንችለው፣ ምክንያቱም ስለ ኮምቦልቻ ብዙ ስለተባለ ብዙ ስለተነገረ ኮምቦልቻ በኢትዮጵያ ኢንዱስትሪ ና እንደዚሁም ደግሞ የማኑፋክቸሪንግ እንደሁም የኢኮኖሚ እንቅስቃሴ ውስጥ የማዕከልነት ቦታ የነበራት እና ሰፊ የሆነ አስተዋጽኦም አበርክቶም የነበራት ከተማ እንደሆነች ይታወቃል። ቀደም ባለው ጊዜም በሰፊው ሲገለጽ እንደነበረው አንቺም እንደምትገነዘቢው ኮምቦልቻ ጨርቃ ጨርቅ ሲባል ሰምተን እናውቃለን። ኮምቦልቻ የቆዳና ሌጦ ኢንዱስትሪዎች በስፋት የነበሩበት ነው። ይህንን ማነሳው በሀገራችን ያው ከቡና ቀጥሎ የቆዳ ኢንዱስትሪ በጣም ለውጭ ገበያ ከምናቀርባቸው የኢንዱስትሪ ምርቶች መካከል ተጠቃሽ ስለሆነ ነው ያነሳሁት። ከዚህ ባለፈ እንግዲህ በተለይ ደግሞ በርካታ የማኑፋክቸሪንግ ኢንዱስትሪዎች ደግሞ የሚገኙበት ከተማ ነው። የደረቅ ወደብ አገልግሎትም በዛው በሰፊው ይሰጣል። ያ ደግሞ የሎጂስቲክስ ማዕከል መሆኗን ለመግለጽ እና ለመናገር የሚያስችለን ጉዳይ ነው። ከጂኦግራፊ አንጻር ስንመለከተው ከጅቡቲ ወደብ ወደ 533 ኪሎ ሜትር ርቀት ላይ በመሆኗ ምክንያት ከየባቡር ትራንስፖርት ጋር የማስተሳሰር ጉዳይ እንደዚሁ ከዚሁ ጋር ተያይዞ ይነሳል። በተለይ ደግሞ ምቹና ቅርብ ከመሆኑ ጋር ተያይዞ ለኢኮኖሚ የሚሰጠው አስተዋጽዖ ትልቅ ነው ብለን ልናነሳ እንችላለን። ከማዕከላዊ የኢትዮጵያ ክፍል ጋር በብዙ መልኩ በቅርበት የሚገኝ ነው። በተለይ ለአዲስ አበባ ያለው ቅርበት፣ ለሌሎችም የሀገሪቱ ከተሞች ያለው ቅርበት የሎጂስቲክስ እንቅስቃሴዎችን ለማሳለጥ የኢኮኖሚ ማዕከልነቷን በተግባር ለማሳየት እድል የሚሰጥ ነው ብለን ልናነሳ እንችላለን። ይሄ ደግሞ ከምንም በላይ የገቢ ወጪ ንግድ ለማሳለጥ እንደ አንድ መንገድ ስንጠቀመው የነበረው ኮሪደር ነው ብለን እናነሳለን። ሁሉም መንገድን ጨምሮ ውሃ፣ መብራት እና ሌሎችም መሰረተ ልማቶች በበቂ ደረጃ ደግሞ የተሟሉበትም ከተማ ነው። እንግዲህ ያው እንደተጠበቀው የኢኮኖሚ ማዕከልነቷን በተግባር እያየን ነው የመጣ ነው። የአየር መንገድም እንደዚሁ በተለይ የአውሮፕላን ማረፊያ ያለበት ከመሆኑ ጋር ተያይዞ ከአዲስ አበባ አንድ ኢንቨስተር ጉዳዩን ለመጨረስ በአንድ ቀን ማከናወን ይችላል። ከአንድ ሰዓት ባጠረ ጊዜ ከአዲስ አበባ ኮምቦልቻ መሄድ ይቻላል። ከኮምቦልቻ ባህር ዳር ሄዶ ክልላዊ ጉዳይም ካለው መጨረስ የሚችልበት እድል አለ። እነዚህ አይነት ነገሮች ሲኖሩ ባለሀብቶች በቀጥታ ምርጫ ያደርጋሉ ማለት ነው። የኢንቨስትመንት ስበት ይሆናል ማለት ነው። ከተማው በዚህ ደረጃ ልትገለጽ የምትችል ከተማ ነች። እነዚህ ምክንያቶች ደግሞ በማኑፋክቸሪንግ፣ በግብርናው፣ በኢንዱስትሪው እና ደግሞ በሸቀጦች ወጪ ገቢ ንግድ ላይ ትልቅ የሆነ ሚና እንድትጫወት በዚህም ኢንቨስተሮች ለስበት ተመራጭ ከተማ ያደረጓት ነች ማለት ልምን እንችላለን። ስለዚህ እነዚህን ሁሉ አካቶ ለአጠቃላይ ለመጣኔ ሀብት እንቅስቃሴው ከፍተኛ ሚና እንዳላት ማየት እንችላለን። የኮምቦልቻ ከተማ አሁን ላይ በርካታ አምራቾችን እያሳተፈ ባዛር ደግሞ እየተካሄደ ነው። በዚህ ላይ በርካታ ያሉ አምራቾችና ባለሀብቶችም እየተሳተፉ ነው ና አሁን ያለው ሁኔታ ደግሞ ምንን ያሳያል ይሄ መሆኑ መልካም። እንግዲህ ቀደም ሲል ለማንሳት የሞከርኳቸው እንደ ሀብት እንደ ሀሴት ሊጠቀሱ የሚችሉ ጉዳዮችን ለማነሳሳት ሞክረናል። ነገር ግን የሰሜኑ ጦርነት መከሰት ጋር ተያይዞ የኢንዱስትሪዎች መቀዛቀዝ በከፍተኛ ደረጃ ተመልክተናል። ከዛ ጋር ተያይዞ የነበረውም በጦርነቱ ምክንያት የነበረው ዘረፋና ውድመትም ቀላል የሚባል አይደለም። ከዚህ ጋር ተያይዞ በተወሰነ ደረጃ ኢንዱስትሪዎቹን ለማነቃቃትና ወደ መደበኛው የኢኮኖሚ እንቅስቃሴ ውስጥ ከተማውን ለማስገባት እድል ሰጥቷል ተብሎ የሚታሰበው የፕሪቶሪያው ስምምነት ነበር። ግን እሱን ተከትሎ ደግሞ ክልሉ ወደ አለመረጋጋት ውስጥ የገባበት ሁኔታን መመልከት እንችላለን። ከዛ ጋር ተያይዞ ከተማው በተሟላ ደረጃ የኢኮኖሚ እንቅስቃሴ፣ የኢንዱስትሪ መነቃቃቱ ሳይገባ ለረጅም ጊዜ እንደቆየ እናስታውሳለን። አሁን የምንመለከታቸው ጉዳዮች ከዛ ጋር ተያይዞ የአካባቢው ሰላም አለመሆንና እንደዚሁም ደግሞ የኢኮኖሚያዊ ቀውሶች የኢንዱስትሪዎች አለመነቃቃት ቀደም ብዬ ያነሷቸው ጉዳዮች በዋናነት ሊጠቀሱ የነበሩ ናቸው። መንግሥት እነዚህን ጉዳዮች በዋናነት ለመፍታት ሁለት አበይት ጉዳዮችን አስቀምጠዋል። አንደኛ በሀገር ውስጥ ያሉ ኢንዱስትሪዎችን ማነቃቃት ነው። እነሱን በማነቃቃት ደግሞ የኤክስፖርት መጠንን የማሳደግ እቅድ እንዳለው ይታወቃል። ይህንን ተግባራዊ ለማድረግ ለማድረግ በተሰራ ስራ ከፍተኛ ውጤት ማምጣት የተቻለበት ነው ብለን ልናነሳ እንችላለን። ኤክስፖን ከዚህ አንጻር ነው የምንመለከተው። አሁን መደበኛ እንቅስቃሴዎች አሉ። ኢኮኖሚው በተሻለ ደረጃ እየተንቀሳቀሰ ነው። ኢንዱስትሪዎች የማምረት አቅማቸው እየጨመረ መጥቷል ማለት ነው። ስለዚህ ከነበረው የምስቅልቅል ሁኔታ ወጥቶ በተሟላ ደረጃ አምራችነት እንዲኖር የሎጂስቲክስ እና የኢንዱስትሪ እንቅስቃሴም እንደዚሁ በተሟላ ደረጃ እንዲነቃቃ እድል የከፈተ ነው ማለት እንችላለን። ይህንን እንግዲህ ሀገራዊ መልክ ስንሰጠው ቀደም ሲል ያነሳዋቸው ጉዳዮች አሉ። በተለይ መንግሥት እንደ እቅድ በበጀት አመቱ ወደ 12.8 በመቶ የኢንዱስትሪ እድገት ይመዘገባል ተብሎ ይታሰባል። የማኑፋክቸሪንግ ኢንዱስትሪውም ወደ 12.0 በመቶ እድገት ያስመዘግባል ተብሎ ይታሰባል ማለት ነው እንደዚህ አይነት እንደ ኮምቦልቻ አይነት ከተሞች የኢንዱስትሪ ማዕከል፣ የኢኮኖሚ ማዕከል ናቸው ብለን የምንጠቅሳቸው ወደ ተሟላ እንቅስቃሴያቸው ሲገቡ እንደ አጠቃላይ በሀገር ደረጃ የያዘ ነው። የኢኮኖሚ እድገትና ግብ እቅድ ለማሳካት ትልቅ እድል ይሰጠናል ብለን ልናነሳ እንችላለን። ኤክስፖርቱም በዛው ደረጃ እንዲያደግ እድል ይሰጣል። በዘንድሮ አመት፣ በበጀት አመቱ ወደ 10 ቢሊዮን ዶላር ከውጭ ኢንቨስትመንት ከኤክስፖርት ገቢ ይገኛል ተብሎ ነው የሚታሰበው። ይህን እቅድም ለማሳካት እንደ ኮምቦልቻ አይነት ከተሞች በችግሩም እንግዲህ አሁንም በኢኮኖሚ እንቅስቃሴ ውስጥ ምርታን አሳይተው የነበረውን ምስቅልቅል ሁኔታ መቀልበስ ችለው ለሀገር ኢኮኖሚ ፋይዳ በሚሰጥ መልኩ ወደፊት መምጣታቸውን ይሄ ኤክስፖ ያሳየናል ማለት ነው። ስለዚህ እንደዚህ አይነት ነገሮችን በማጠናከር ኢንዱስትሪዎችን በማነቃቃት ሀገራዊ ሰላማችንን እየጠበቅን ደግሞ እንደ ሀገር የተያዘውን የኢኮኖሚ እቅድ ለማሳካት ደግሞ ከዚህም በላይ ተግተን መስራት እንዳለብን አመላካች ጉዳይ ነው። መልካም ደረሰ፣ ለዘገባዎቹ አመሰግናለሁ። እኔም በጣም አመሰግናሉ